ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ የውድ ምሽት ይመጥናችኋል ያልኳቸው አጫጭር የሀገር ቤት መረጃዎችንም አሰማችኋለሁ። በቅድሚያ አርዕስቶቹን ወደ ትግራይ ክልል የሚወስደን መረጃዎችንም አሰማችኋለሁ። በትግራይ ክልል እንግዲህ ለሰማዕታት ሐውልት ተመርቋል። በምዕራብ ትግራይ ለአላይ ጉራሮ ወረዳ አንቡ ዳዲ የሚባል ተራራ ላይ ነው እንግዲህ ሐውልት የቆመው። ከዚህ በተጨማሪ በአማራ ክልል ዘመቻ ማዕበል በሚል ብልጽግና መጠነ ሰፊ የሆነ ውጊያ እያደረገ ውሏል። ዛሬም በተለያዩ ቦታዎች ላይ ደግሞ በፋኖች ከተበተኑት ሰልፎች የተለያዩ ከተሞች፣ ዞን እና የወረዳ ከተሞች ሰልፎች የተደረጉበት ሁኔታ መኖሩ ተገልጿል። ምናልባት ወልቃየት አካባቢ ጦርነት ስላልነበረ በነፃነት በርካታ ሰልፍ የወጣበት ቀጠና ሆኖ የተመዘገበ መሆኑም ተሰምቷል። እንግዲህ በተለያዩ ቦታዎች ላይ ውጊያዎች እየተደረጉ አንዳንድ ከተሞች ሰላማዊ ሰልፍ ሊደረጉም ተገዶና ያለ ውዴታ የተደረጉ ሰልፎች እንደሆነ ነው የተገለጸው። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነ መሬት አንቀጥቅጥ ሰልፎች ተደርጓል በማለት ያደነቀበት ሁኔታ ነው ያለው። ሌላው ሰሞኑን ጠቅላይ ሚኒስትር አብይ አህመድ መጪው መስከረም ገበያ ላይ እናወጣለን ያሉት ጋዝ ተሰርዟል ተብሏል። እንግዲህ ኢትዮጵያ ይህንን ጋዝ ወደ ውጭ በቱቦ ወደ ጅቡቲ የምታስተላልፍበት ገንዘብ እንደሌላት ነው መረጃ የወጣው። እንግዲህ የብልጽግናው መንግስት በርካታ ውሸቶችን እና በርካታ ተስፋ ሰጪዎችን በሰባት ዓመት ጊዜ ውስጥ በርካታ ውሸቶች ለኢትዮጵያ ሕዝብ ተስፋ ሲሰጥ እንደነበረ የሚታወስ ጉዳይ ነው። የእኛ ሕዝብ ዛሬም ይሄንኑ እያመነ የሚገኝበት ሁኔታ አለ። አድማጮቻችን፣ ተመልካቾቻችን የተባበሩት መንግስታት ኢራን በሁለት ወር ጊዜ ውስጥ ኒኩለር ባለቤት ልትሆን ትችላለች የሚል ስጋት የገለጸበት ሁኔታ አለ። ለበርካታ ሀገሮች ይሄ ስጋት ሆኖ ቀጥሏል። እነዚህን እና ሌሎች አጫጭር መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት በአንድ ተራራ ላይ ሀውልት ተሰርቶ ተመርቋል በዛሬው ዕለት በትግራይ እንግዲህ የሰማዕታት ሐውልት የተመረቀው በምዕራብ ትግራይ ለአላይ ጉራሮ ወረዳ አንቡ ጸዲ የሚባል ተራራ ላይ ነው። እንግዲህ ሐውልቱ ተሰርቶ የተመረቀው በርካታ የትግራይ ባለስልጣናት ተገኝተውበታል። ሐውልቱ ከመሬት አስራ አምስት ሜትር ርቀት አለው ተብሏል። በዚህ ቦታ ላይ ነው ተገኝተው እንግዲህ ንግግር ያደረጉት የዋት ሊቀመንበር ዶክተር ደብረሲሆን ናቸው። የትግራይ ህዝብ የሚንበረከክ ህዝብ አይደለም ብሏል። የጽልሞ ውጊያንም አንስቶ ነው የተናገረው። እንግዲህ በትላንትና ሁለት እንግዲህ አድማጮቻችን፣ ተመልካቾቻችን እነ ደብረጽዮን ወደ መቀሌ ከተማ የተመለሱበት አራተኛ አመትን አስመልክቶ ነው እንግዲህ አንዳንድ የተለያዩ ቦታዎች ላይ መስዋዕትነት የከፈሉትን የትግራይ ወጣቶችን እና ባለስልጣናትን አጽም በመሰብሰብ አንድ ቦታ ላይ የማሳረፍ ስራዎች የተሰሩት ምናልባት የዚህ ዋና ዓላማው የዚህ ዋና ዓላማው እንግዲህ ለሚቀጥሉ ውጊያዎች ራሳቸውን ለማበረታታትና ህዝቡ እንዲበራ ለሚቀጥሉ ውጊያዎች እንግዲህ ህዝቡን ሰራዊቱንም ለማበረታታት ብርታት ይሆናል ተብሎ ተጠብቋል። አድማጮቻችን ተመልካቾቻችን፣ በሌላ መረጃ በአማራ ክልል ከተካሄዱት ሰልፎች ውስጥ እንግዲህ ወልቃይት በርካታ ሰው ተገኝቷል ተብሏል። ሰሞኑን እንግዲህ በመስከረም ላይ ገበያ ላይ እናውላለን የተባለው ጋዝ ጉዳይ ተሰርዟል ተብሏል። በገንዘብ እጥረት ነው እንግዲህ የተሰረዘ ነው የተባለው። ሌላው የአማራ ህዝብ ሰላም ከነጠቃቸው አገዛዝ ጋር ተሰልፈው ሰላም ይምጣልን እያለ ይገኛል። እጅግ በጣም በሚያሳዝን ሁኔታ አንዳንድ አካባቢዎች እንግዲህ ሰላማቸውን ከነጠቀ ብልጽግና ጋር ተሰልፈው ሰላምን እየጠየቁ ይገኛሉ። አንዳንድ አባባሎች አሉ። አድማጮቻችን ተመልካቾቻችን በሬን ከሰረቀ ሰው ጋር በሬን እንዳትፈልግ በሬን አታገኝም የሚሉ አባብሎች አሉ። አሁን የአማራ ማህበረሰብ እንግዲህ በሬውን ከሰረቀው ጋር ነው በሬውን እየፈለገ የሚገኘው። ሰላም ከነሳቸው ኃይል ጋር ሰላም ይምጣልን ብሎ ሰላምን የሚፈልጉበት ሁኔታ አለ። ሰሞኑን በተለያዩ ሶሻል ሚዲያዎች ላይ በመቅረብ አብይ አህመድ ለአማራ ሕዝብ ያለውን አመለካከት በርካቶች ሲያጋልጡ እንደነበረ ይታወሳል። እነ ዶክተር ምልኬሳና እንደንደውም ታዬ ደንዳ በርካታ መረጃዎች ሲያወጡ ነበር። የአማራን ህዝብ ከምድረ ገጽ ለማጥፋት ከፍተኛ ፍላጎት ያሳየበትና ፍላጎት ያለው መሆኑን ያጋለጡበትን እየተመለከቱ ብልጽግና ጎን በመሰለፍ ሰላም ይምጣልን እያሉ ፋኖ ልጆቻቸውን እያወገዙ ያሉበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ ተገዶ ቢሆኑ፣ አንዳንድ ቦታዎች ላይ ደግሞ ወዶና ፈቅዶ ብልጽግናን የደገፉበት ሁኔታዎች መኖሩንም የታዘብንበት ሁኔታ ነው ያለው። ምናልባት የዛሬ አራት ዓመት በትግራይ አካባቢ ሲደረግ የነበረው ውጊያና እነ ዶክተር ደብረጽዮን ይህንን አስታውሶ አጽም የመሰብሰብ ስራዎችን በሚሰሩበት ወቅት ያደረጉት ንግግር የትግራይ ሕዝብ ትንሽ ቢሆንም ጠንካራና በአንድነቱ ላይ አለት የሆነና ወደኋላ የማይወላውል መሰረት ያለው ሕዝብ ነው ብሎ ሲናገሩ፣ ከአማራ አኳያ ስንመለከት ግን አማራው አንድ መሆን ባለመቻሉ ተራ በተራ እየሞተ እንደሚገኝ በቂ መረጃዎች ይወጡ ይገኛሉ። ከዚህ እንግዲህ ምንድን ነው መማር የሚቻልበት የሚል ጉዳይ ነው ለማንሳት የፈለግኩት። በወልዲያ ሰልፎች የተደረጉ ውሏል። በዶሮ ግብር እዛው አካባቢ ሆኖ የካምፕ ጥቃት ተፈጽሟል። በፋኖቹ ጎንደር ሰልፍ ተደርጓል። በዙሪያ ግን ውጊያዎች እንደነበሩበት ተገልጿል። ጎንደር አካባቢ እንግዲህ በረራ የተቋረጠበት ውጊያ የተደረገበት ሁኔታ ነው ያለው። ይሄንን ለማሳነስ የሚሞክሩት ካሉ ራሳቸው ብልጽግና ናቸው እንጂ በትክክል ፋኖዎቹ በጣም በሚገርም ሁኔታ ብልጽግና መጠነ ሰፊ የሆነ በመካናይዝድ የታገዘ ሰራዊት ወደ ክልሉ አስገብቶ ሰሞኑንም ሲናገር የነበረውን ጉዳይ እየሰማችሁ ትገኛላችሁ። ጨርሰናቸዋል፣ ደምስሰናቸዋል፣ አስር ፐርሰንት ብቻ ነው የቀረ ብለው ሲናገሩ በጎንደር ከተማና በባህር ዳር ከተማ ላይ ፋኖዎቹ ቦምብ ሲያፈነዱና ጥቃት ሲፈጽሙ ግን ምን ያክል ብቃት እንዳላቸውና ምን ያክል ጥንካሬ አሁንም እንዳለና ብልጽግና ምን ያክል እንዳፈረ በቂ ማሳያዎች ናቸው። ይህንን ለማሳነስ የሚሞክሩ ፋኖን እንደግፋለን ብሎ በፋኖ ስም የሚንቀሳቀሱ አንዳንድ ግለሰቦችና ቡድኖች ወይም ሚዲያዎችም እንዳሉ የተመለከትንበት ሁኔታ ነው ያለው። ምክንያቱም በመሬት ላይ ያለው እውነታ እያለ ሌላ ስም ለማጠልሸት የሚፈልጉ የሚሞክሩ መኖራቸውን ተረድተናል። ምክንያቱም ስርዓቱ በመካናይዝድ የታገዘ ውጊያ እያደረገ ባለበት ቦታ ሰሞኑን በሚያደርጓቸው ቅስቀሳዎችና ፕሮፓጋንዳዎች በሙሉ ከተማ በአማራ ክልል ከተማ ሰልፍ ለማድረግ ፍላጎት እንደነበረ የሚታወስ ጉዳይ ነው። ነገር ግን ይሄ ሰልፍ ያለምንም ያለምንም ጸጥታ እንፈጽማለን ብለው ነበር እነሱ የሞከሩት ፋኖዎቹ ግን በርካታ ቦታዎች ላይ በአማራ ክልል ሰልፎችን በትኗል ሰልፎችን በትኗል። ጥቃትም አድርሷል። ካምቦች ላይም ጥቃት አድርሷል። የተከፈተባቸውን ጥቃት በመከላከል የመልሶ ማጥቃት ስራን በመስራት የካምፕ ጥቃትንም የፈጸሙበት ሁኔታ መኖሩ በተለያዩ ቦታዎች ላይ ተመልክተናል። መረጃውን ሰምተናል። በተለይ ጎጃም ቀጠና የተደረጉ ውጊያዎች ለአብነት የሚጠቀሱ ናቸው። በጎንደር ዙሪያ ከጎንደር ከተማ እስከ መተማ ዮሐንስ የተደረጉ ድሎች በጣም ይበል የሚያሰኝ ሆኖ ውሏል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ የተባበሩት መንግስታት የእርዳታ ሰራተኛ ተገለው ብኛል ብሏል። እንግዲህ አንድ ሴት በወልዲያ ሆስፒታል ስትታከም ከቆየች በኋላ እንግዲህ ለመዳን አልቻለችም፣ ህይወቷ አልፏል ብሏል በአማራ ክልል የሞት ሽረት ውጊያዎች ተደርጓል። በጎጃም ከአርብ ዕለት ጀምሮ ከሮብ ዕለት ጀምሮ እንግዲህ እስከ ዛሬ ሰኔ 22 2017 ቀጥሏል። ሰሞኑን እንግዲህ ፊልድ ማርሻል ብርሃኑ ጁላ የአማራ ክልልን ጦርነት በቅርቡ በድል እናጠናቀቃለን ብለው ነበር። ነገር ግን እንደተጠበቀው አልሆንም። ፋኖ ተደራጅቶ መብቃቱ መክቷል። እንግዲህ ማጥቃቱን መክቷል። ማጥቃታቸውንም ሰንዝሯል። ማጥቃትም ሰንዝሯል እንግዲህ በጣም በሚገርም ሁኔታ የተከፈተበትን ማጥቃት መክቶ የመልሶ ማጥቃት ስራዎችን ሰርቶ በርካታ ድልም አስመዝግቧል። በርካታ የቡድንና የተሰከሙ ስራዎች በእጁ አስገብቷል። ሌላ አድማጮቻችን፣ ኢትዮጵያ ኤርትራ ጋር የጦርነት ዳመና አንጃቧል። ይህ ዳመና ይዘንባል ወይስ ዳመናው በንፋስ ይበተናል? የሚሉት በርካቶች ሀሳብ ሰጥቶበታል። ወደፊት በጊዜው የምናየው ይሆናል። በዚህ መካከል እንግዲህ ዓለም ባንክ ኢትዮጵያ በአስቸኳይ የእርስ በርስ ጦርነት ካላቆመች የኢትዮጵያ እዳ ላይ ነው አደጋ ላይ ነው የምትወርቆ ብሏል። እንግዲህ በእዳም ወደር የሌላት ኢትዮጵያ ነች ተብላለች። እንግዲህ ከነ ሊቢያ ታርታ የተሰለፈችበት ሁኔታ መኖሩን እንግዲህ የዓለም ባንክ የገለጸበት ሁኔታ ነው ያሉ አድማጮቻችን ተመልካቾቻችን፣ በአስቸኳይ የእርስ በርስ ጦርነት የሀገር ውስጥ ጦርነት ካላቆመች በስተቀር አደጋ ላይ ትወርቃለች ብሏል። በአማራ ክልል እንግዲህ በጎንደር እና በጎጃም መጠነ ሰፊ ውጊያዎች ተደርጓል። ከዚህ በተጨማሪ በክልሉ በየከተማ ሰላማዊ ሰልፍ እንግዲህ ሲሆን በገጠር ዘመቻ ማዕበል በሚል ከብልጽግና እንግዲህ አሰልፏል። በሰልፍ ላይ እንግዲህ ፖሊስ አድማ ብተና፣ ሚሊሻ ልብሶቻቸውን ቀይሮ የተሰለፉበት ሰልፎችንም የተመለከትንበት ሁኔታ ነው ያለው ከተማ ላይ ሰላማዊ ሰልፎች እና ለሰላም ያላቸውን ፍላጎት ሲያሳዩ በገጠር አካባቢ ደግሞ ዘመቻ ማዕበል በማለት በታንክና በመድፍ የታገዘ ውጊያን እያከናወነ ውሏል። ባህርዳር የቦምብ ፍንዳታ በመከናወኑ ሰልፍ ተበትኗል ነው የተባለው። ሰልፉ እሁድ እንደሚሆኑ እሁድ እንደሚሆኑ መጠን የቤተክርስቲያን ሰዎችንም እንደተጠቀመበት ተገልጿል። አድማጮቻችን፣ ተመልካቾቻችን በጣም በሚገርም ሁኔታ ከቤተ ክርስቲያን የሚመጡ ሰዎችን ወደ ቤታቸው በተለያዩ መንገዶች በውስጥ ለውስጥ መንገዶች እንዳይበተኑ በማድረግ በታጣቂ በማስኬድ ወደ ሰልፍ እንዲገቡ ያደረገበት ሁኔታ መኖሩን የተለያዩ ከተሞች ላይ ተመልክተናል። እንግዲህ አብዛኛው የአማራ ክልል አካባቢዎች የኦርቶዶክስ እምነት ተከታዮች ስለሚበዙ ይህንን አጋጣሚ የተጠቀመበት ሁኔታ መኖሩን ተገልጿል። አንዳንድ ቦታዎች ላይ ደግሞ አድማ ብተናና ፖሊስና ሚሊሻን ልብስ አስቀይሮ ኮፍያቸውን እንዲያውልቁ አድርጎ ሰላማዊ ሰው ወይም ደግሞ ሲቪል አስመስሎ ሰልፍ አስወጥቷል። በጎንደር በተለያዩ ቦታዎች ላይ ውጊያዎች ሲደረጉ ውሏል። ጠዋት የነበረው በረራም የተቋረጠበት ሁኔታ መኖሩን የተገለጸው አንዳንድ አውሮፕላኖችም ተመልሷል። ከሰዓት በኋላ ግን በረራ መጀመሩ ተሰምቷል። በሰሜን ወሎ በሞርተር ንጹሐን መገደላቸውን የተሰማ ይሄ ሞርተር ከፋኖ የተተኮሰ የሚሉ መረጃዎች ወጥቷል። ሰልፉን በተመለከተ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምድር አንቀጥቅጥ ሰልፍ ተደርጓል። መንግስትና ሕዝብ አንድ ሆኖ ይሄንን ኃይል አሸንፏል ብሏል። እንግዲህ በማህበራዊ ትስስር ገጽ ላይ ጽፏል። አድማጮቻችን፣ ተመልካቾቻችን የተለያዩ ቦታዎች ላይ ፋኖቹ የሚያደርሱትን ጥፋት ወይም ደግሞ ውድመትን ግምት ውስጥ ሳያስገባ እንግዲህ አሸንፈናል ሕዝቡና መንግስት አንድ ሆኗል ብሏል። በመተማ በወታደራዊ አዛዥ ላይ እርምጃ ተወስዷል። የኢትዮጵያ የሱዳን ድንበር የሆነችው መተማ ሰልፍ ተበትኗል። በደቡብ ጎንደር ደራ ወረዳም ጉዳት የደረሰች ውጊያ ተደርጓል። ሲቪል ባለስልጣናት ላይም ጥቃት ደርሶባቸዋል። ሰልፍ ሳይደረግ ቀርተዋል። ደቡብ ጎንደር እስቴ መካነ ኢየሱስም ከሰዓት በኋላ ሰልፍ እንደነበረ ነው የታየው። ማክሰኝት ጠዳ ከባድ ውጊያ ተደርጓል። በአራት ወታደራዊ ካምፕ ላይ ጥቃት ተፈጽሟል። ደልጊ ከተማ አቅራቢያ በተደረገው ውጊያ ጉዳት ደርሷል። ሌላ ጎጃም ምስራቅ ጎጃም ደብረ ማርቆስ ከተማ ዙሪያን ጨምሮ ውጊያ ሲደረግ ውሏል። ሲናን ወረዳ ሮቡ ገበያ ድረስ የዘለቀ ውጊያ ተደርጓል። በዲሽቃ የታገዘ ውጊያ ነው የተደረገው ተብሏል። አማኑኤል ከባድ ጉዳት መድረሱን የተሰማው አማኑኤል ከተማ እንግዲህ አድማጮቻችን፣ ተመልካቾቻችን ፋኖች ከባድ ጉዳት አድርሷል። ፋኖ በርካታ መሳሪያዎችን አግኝቻለኝ ብሏል። የጥምር ጦር ሰላሳ ተገድሏል። በዚህ በአማኑኤል ውጊያ ጊዜያዊ ካምፕ ፋኖ አስለቅቋል። ደንበጫ ችግኝ ጣቢያ አቅራቢያ ቶክስ ነበርም ተብሏል። ተከላም ውጊያ ነበረ እንግዲህ እዚህ አካባቢም ከባድ ውጊያ የተደረገ መሆኑን ነው። ተይዞ ታስሯል ነው የተባለው። እንግዲህ አንዳንድ ባለስልጣናቶች፣ የቀበሌ አመራሮች ባህር ዳር ጥቂት ሰልፎች ተገኝቷል ተብሏል። እንግዲህ ባህር ዳር ዙሪያ ሜጫ ቶክስ እንደነበረ ተገልጿል። ሰባት የአድማ ብተና ተገሏል። ወልዲያ ዶሮ ግብር ድንገተኛ የደፈጣ ጥቃት ተፈጽሟል። ሰሞኑን እንግዲህ ውጊያ የነበረባቸው አካባቢዎች እንደ ቆቦ ነው፣ እንደ ቆቦ የመሳሰሉ አካባቢዎች ናቸው። እነዚህ አካባቢዎች በላስታ በላሊበላ ውጊያ ነበር። ትናንትና ዛሬ ጋብ ብሏል። እዚህ አካባቢ ላይ ሰሜን ሸዋ ሸዋሮቢት ካምብ ላይ ጥቃት ደርሷል። አንኮበር እንግዲህ ተጠርቶ የነበረው ሰልፍም ቀርቷል። ይሄንንም ሰልፍ ፋኖ የበተነ መሆኑን የተገለጸው አድማጮቻችን ተመልካቾቻችን ሰላ ድንጋይ ሰልፍ ቀርቷል። መንዝ እንደዚሁ ሰልፍ የቀረ መሆኑን ነው። እንግዲህ ሸዋ አካባቢ መረጃዎች የሚወጡ ክምር ድንጋይና መንዝ ቀያ ብልጽግና የሚቃወሙ ሰልፎች ተደርጓል። በጣም በሚገርም ሁኔታ ብልጽግና በጠራው ሰልፍ ተቃውሞ ገጥሞታል። በጎንደር መገጭ ግድብ በአድማ ብተና ካምፕ ላይ ጥቃት ደርሶባቸዋል። አስራ ስድስት የአድማ ብተና ተገልሏል። በሌላ መረጃ የተባበሩት መንግስታት ኢራን በሁለት ወር ጊዜ ውስጥ የኒኩለር ባለቤት ልትሆን ትችላለች ብሏል። በርካቶች ድንጋጤን ፈጥሮባቸዋል። አሜሪካ ያደረገችው ድብደባ ሙሉ ለሙሉ አልወደመም ነው የተባለው። በሌላ መረጃ ሩሲያ በዩክሬን ላይ መጠነ ሰፊ የአየር ድብደባ አድርሳለች። የአየር ድብደባው ከዚህ በፊቱ የተለየ ነው ተብሏል። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና በሌሎች የግንባር መረጃዎች እንገናኛለን። መልካም ምሽት እንዲሆንላችሁ እመኛለሁ። ፕሮግራሙ ስትከታተሉ መልካም ሚዲያን ላይክ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማች ተመልካቾችም ተደራሽ የሆኑ ዘንድ ሊንኩን ሼር እንድታደርጉ በአክብሮት ጠይቃለሁ። መልካም ምሽት